ትግራይ ውስጥ ያለውን ሁኔታ በተመለከትም የአሜሪካ መንግስት በተለይ አክራሪ ባለው የሕወሐት ቡድን ላይ እርምጃ ለመውሰድ ማለትም ማዕቀብ ለመጣል እየተንቀሳቀሰ መሆኑን ኢኮኖሚስት ዘግቧል። ስለዚህ ትግራይ ውስጥ ያለውን ሁኔታ ጋር ተያይዞ ከትግራይ ባሻገር ከኤርትራ ጋር ወደ ግጭት ያስገባል፣ አካባቢውንም ያናጋል የሚለው ስጋት እያየለ ከመምጣቱ ጋር ተያይዞ እንግዲህ ዓለም አቀፍ መገናኛ ብዙሃን፣ የፖለቲካ ተንታኞች፣ የተንተና መጽሔቶች በጉዳዩ ላይ ተከታታይ ዘገባዎችን ሲያቀርቡ ነበር የቆዩት። ኢኮኖሚስት እንግዲህ ትላንት እንደ አውሮፓን አቆጣጠር ሚያዚያ 1 2025 ባወጣው ዘገባ የአንድ የአሜሪካ መንግስት ባለስልጣን በጠቅሶ ነው እንግዲህ ሁኔታዎችን በቅርብ እየተከታተለን ነው፣ ይሄ ቡድን ከኤርትራ ሀይሎች ጋር በትብብር ለመስራት እየተንቀሳቀሰ መሆኑንም አሜሪካ መረጃ እንዳላት የገለጸችበት ነው። ይህንን ዶክተር ደብረጽዮን ማስተባበላቸው ተገልጿል። ማስተባበላቸው የሚጠበቅ ነው። ምናልባት እንግዲህ በትላንትና ሁለት የአሜሪካ መንግስትን አቋም በተመለከተ በዛ መንገድ የወጣው ዘገባ ትንሽ ጉዳት የሚያመጣው ወይ ደግሞ ስሜታቸው የሚነካው የሕወሐት አክራሪው ቡድን ብቻ ሳይሆን፣ በአጠቃላይ አሁን የተፈጠረው ነገር ሁሉም በየራሱ ሮጦ፣ በየራሱ ተንፈራገጠ፣ ውጤቱ መላላጥ ብቻ ሆኖ በቀረበት ሁኔታ ውስጥ የተወሰነ ነገር ትግራይ ውስጥ ያለው ሁኔታ ወደ ኤርትራ አስቦ ያስገባና ኤርትራና ኢትዮጵያ ግጭት ይገባሉ። ግጭቱ ሲፈጠር የኢትዮጵያ መንግስት ይዳከማል። የተዳከመን መንግስት ደግሞ በጋራ ሆነን እንገፋለን፣ ከዛ በኋላ ደግሞ እኛ እንገፋፋለን ብለው ያው እንገፋፋለን አይደለም። የኢትዮጵያ መንግስት ከወደቀ ሁሉም ለየራሱ የተለየ ግምት አለው። እኔ ሌላኛውም በጥፊ እየመታው የበላይነቴን አስከብራለሁ። ግን በእርግጠኝነት ሸኔውም ፋኖም ህወሓትን በጥፊ መተን ሚሉስና ሚሉ አይመስለኝም። በአጠቃላይ ያለው ነገር ግን በትግራይ ውስጥና በአካባቢ የተፈጠረ ሁኔታ በዓለም አቀፉ ማህበረሰቡ ከማስጋቱ ባሻገር ያሁኔታ ሁኔታ ከቁጥጥር ውጭ እንዳይወጣ ደግሞ እንዳይጀምር ግፊት እያደረጉ ነው። የኢትዮጵያ መንግስትም በዚህ ነገር የራሱን በቂ ዝግጅት እያደረገ መሆኑም ይታመናል። የምናያቸውም በተለያዩ መንገድ የሚወጡ መረጃዎችም ያንን እያረጋገጡ ያሉበት ሁኔታ ነው። ምናልባት እንግዲህ ምናልባትም ከጊዜ ወደ ጊዜ ስጋቶቹን የሚቀንሱ ነገሮች ነው የምናየው። ምናልባት ይሄ ነገር የሸኔ መሪዎች ላይ ማዕቀብ መጣል፣ የፋኖ መሪዎች ላይ ማዕቀብ መጣል የሚባል ነገር ቢመጣ ብዙ ያን ያህል ተጽዕኖ ላይታይ ይችላል። የቲፔልፍ ልፍ መሪዎች ግን በአብዛኛው ገንዘብ ያሸሹ በተለያየ መንገድ የጥቅም ጥቅምማቸውን ወታየ ሞተ ቦታ እንትን ያሉ ሰዎች ስለሆኑ እነሱ ላይ የማዕቀብ የሚባለው ነገር የሚፈጥርባቸው ስጋት አለ። ከምንም በላይ ከማዕቀቡ በላይ አሜሪካ ወይ ደግሞ በምዕራባውያኖቹ አካባቢ ይህንን ጉዳይ የማይደግፉት ከሆነ ተያይዞ የሚመጡ ጣጣዎችም ግልጽ ናቸው። ምናልባትም አንዳንድ የኤርትራ አክቲቪስቶች በጣም ይገርሙኛል። ምናልባትም የቲፒልፍ የምናምን ጦርነት ጊዜ የት የነበሩ ናቸው እስክል ድረስ ነው እስክምገረም ድረስ እና አሁን የኦሮጋዴን ነፃነት ግንባር ከሆነ መስመር ውስጥ ወጣ፣ ከዛ በኋላ ኢትዮጵያ መንግስት አለቀለት። የኢትዮጵያ መንግስት አለቀለት? ያንን አውዳሚ ጦርነት የተሻገረ መንግስት ነው። ይሄ የተፈነካከተና በየስርቻው እንትን ያለ ቡድን ከዚህ በኋላ ምን ሊያመጣ ምን ሊለውጥ የሚችልበት ሁኔታ ይልቁንም እነዚህ ሰዎች ማሰብም ግራቀኝም መመዘን ያለባቸው በኢትዮጵያና በኤርትራ መካከል ሰላሙ መረጋገጥ ነው። የሚጠነሱም የሚጠቀሙት ኤርትራ በአለም ላይ ያለትን ቦታ ያውቃሉ። እዚህ አካባቢ ላይ ኢትዮጵያ መንግስት የሆነ ነገር ለመለወጥ ቢፈልግ ከፍተኛ አለም አቀፍ ድጋፍ እንደሚያገኝ የሚያጠራጠር ነገር አይደለም። ስለዚህ ለኢትዮጵያ ለኤርትራ የሚጠቅመው ይህን የተፈነካከተ በየስርቻው የሚተኩስ የዘር ድርጅት የሆነ ነገር ኢትዮጵያ መንግስት ላይ ባኮረፈ ቁጥር ኢትዮጵያ ያለቀላት ወይ ደግሞ የአብይ መንግስት እንዲሆን የሚል አይጠቅማችሁም። ውለን ለመናገር ለኢትዮጵያ ለኤርትራ መነጋገሩ ነው የሚጠቅመው። ከዚ ያለፈ ነገር ካለ ዓለም አቀፉ ሁኔታ አስተላለፉ ምን እንደሆነ ግልጽ ነው። ሁለቱ መንግስታት ተነጋግረው የሁለቱን ህዝብ ዘላቂ መብትና ጥቅም ማስከበር በሚችሉበት ሁኔታ ላይ እንጂ ይሄ በየሰፈሩ በየስርቻው እየተኮሰ ያለ ቡድን ድንገት ተሰባሰበና ኢትዮጵያ መንግስት ምንም የሚመጣ የሚለወጥ ነገር የለም። ዓለም አቀፉን ሁኔታ ግምት ውስጥ አስገብቶ የሚመጣውን አደጋ በሚገባ ተገንዝቦ፣ አደጋው በማን ላይ በለጠ አደገኛ እንደሆነ በሚገባ ማሽተት፣ ከስሜት ባሻገር ነገሮችን መገምገም፣ በተለይ የትግራይ ምንድን ነው የኤርትራ አክቲቪስቶች ራሳቸው የሚመረምሩ ጥሩ ነው። ይህንን ፋኖ የፋኖ ፍንክትካች የሸኔ ፍንክትካች የኦጋዴን ነፃነት ግንባር የሆነ ተወሰነ ጊዜ በሰላም የመጣ ነው። ለሱ እንደ ሌሎቹ ማበሻቀጥ ባስፈልግ አይመስለኝ ግን እነሱም ቆመው ራሳቸውን መመርመርና ወደ ሀዲዱ መመለስ ነው። ካለቀ ከተደመደመ በኋላ የረብሻው የግርግሩ ዘመን የሚረብሹት የሚግርግር የሚፈጥሩት በቁንጥጫ ጆሯቸው እየተመዠለገ መስመር እየያዙ በመጡበት ሁኔታ ውስጥ እዚህ ሁኔታ ውስጥ መግባት የሚጠቅመው ነገር አይደለም። ምናልባት ከኤርትራ ጋር የተፈጠረው ነገር እሱም አይበጅም። የኢትዮጵያ መንግስት ወደዚህ አይነት ሁኔታ ውስጥ ልግባ ካለ ዓለም አቀፍ ሁኔታ በጣም በጣም በጣም ያግዘዋል። ግን ለኢትዮጵያም ለኤርትራም ያ ሁኔታ አይጠቅማቸውም። ለኢትዮጵያም ለኤርትራም የሚጠቅመው ትግራይ ውስጥ አኩርፎ ምንድነው ከስልጣንና ከዘረፋ ውጭ ህልም የሌለው ህይወቱ፣ ፍልስፍናው፣ ሌብነት ጥቅም ብቻ የሆነ ቡድን ለሆነ ለመደገፍ የሚደረግ ሙከራ፣ ሌላ የፈራረሱ ቡድኖችን ለማንሳት የሚደረግ ጥረት አደጋው ማን ላይ የበለጠ እንደሆነ ማስተዋሉ በጣም የሚጠቅም ይመስለኛል። ስለዚህ በሚበጅ ነገር ላይ ወደ ኢትዮጵያና ኤርትራ እንደ ሀገር ሁለቱ መጠቀም የሚችሉበት ህዝቡ መረዳዳት የሚችልበት ሁኔታ አንዱ የሌለው ለሌላው ሰጥቶ በአካባቢ ሰላም የዘላቂ ሰላምን ማረጋገጥ የሚቻልበት ሁኔታ ለየትኛው በጃል የሚለው ነገር ላይ መሄድ እንጂ ፍንክትካቾችን ሰብስቦ የሆነ ነገር ለመፍጠር የሚደረገው ሙከራ የሚያስከትለው አደጋ ግልጽ ይመስለኛል። ስለዚህ ከእንዲህ አይነት ከማይረባ እንትን ውስጥ መውጣቱ በተለይ የኤርትራ አክቲቪስቶች ጋር ማየው ነገር እጅግ እጅግ በጣም ይገርመኛል። ያኔ እንዲሁም አንዳንዶች የኢትዮጵያ ሊፍ ጦርነት ጊዜ የት ነበሩ? በዚህ ደረጃ ሲወራጩ በፍንክትካቾች በስብርባሪዎች፣ በደንብ አድርገው በተመቱ በየሰፈራቸው በሚርመጠመጡ ኃይሎች ኢትዮጵያ ላይ ምንም ነገር መፍጠር የሚቻልበት ሁኔታ የለም። ይልቅንም ራሱን ከእውነታው ጋር መስማማትና በዘላቂ ነገር ላይ መነጋገሩ ለሁሉም ይበጃልና ይህም አጉል የብርቱካንም ጉዳይ ቺ ልጅ ሰጎን ብትረብሸው ምንድን ነው ቲያትር የሰራችሁ ማለት ነው። አሁን ቲያትር መሆኑም ያጠራጥር ነገር አይመስለኝም። የእሷ ጉዳይን የኤርትራ አክቲቪስቶች በቃ አብረው እንትን ሲሉ ይገርመኛል። የሆነ ግርግር ተፈጥሮ ኢትዮጵያ ላይ የሚመጣ ነገር የለም። ያ ይግርግር የውዝግቡ የምናምን ግርግር ፈጣሪዎቹ ችግር ፈጣሪዎቹ ተራ አክቲቪስት ሆነዋል ዛሬ የማይደመጡ ትርጉም የሌላቸው ሰዎች ሆነዋል። የሚተኩሱት ወደ የስርቻ ወርደዋል። ኢትዮጵያ ውስጥ ትርጉም ባለው ነገር ሁኔታዎች እየተለወጡ ነው። ይልቁንም ትርጉም ካለው ኃይል ጋር የሁለቱን ሀገራት ሰላምና ወዳጅነት ማዝለቅ በሚቻልበት ሁኔታ ላይ መምከር፣ መዋየት፣ ዘላቂ ነገር መውጫ መፈለግ በፍንክትካች ኢትዮጵያ ላይ ማምጣት የሚቻል ምንም ነገር እንደሌለም ቆም ብሎ ማየት መረዳት መገምገም አስፈላጊ ነው የአሜሪካ መንግስት ኢትዮጵያ ውስጥ ያለው ሁኔታ በቅርበት እየተከታተልኩ ነው ማለት ምን ማለት እንደሆነ ብዙ ነገር የሚናገር ይመስለኛል ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ ጋር በአካባቢው ጉዳይ ላይ ተነጋገሩ ሲባል ምን ማለት ነው የሚለውንም አብሮ ማስተዋል ያስፈልጋል። የፕሪቶሪያ ስምነት ጋር ተያይዞ እንዲህ አይነቱ ውዝግብ ውስጥ መገባትም ያለበት ነገር አይመስለኝም። ኤርትራ በመግለጫ የፕሪቶሪያ ስምነት አይደለም የሚል ነገር ተናግራለች። ግን ጠቅላላ ማንም ሰው የኢትዮጵያና ኤርትራ ውዝግብ ምንድን ነው ቢል የፕሪቶሪያ ስምነት መማይል ማንም የለም። በእርግጥ ነው አንዳንድ መረጃዎች ትንሽ ቀደም ያሉ ከዚሁ ከጦርነቱ ጋር የተያዘ የፕሪቶሪያ አይነት ነገርም ባይሆን መወጣቱን በተመለከተም ተቃውሞ ነበራቸው። ዞሮ ዞሮ ከዛ ጦርነት ጋር የተያዘ ነገር ነው። የኢትዮጵያ መንግስት ዓለም አቀፍ ጫና ያለበት መንግስት ነው። ኤርትራ ዓለም አቀፍ ጫና ኖሮባት ተቋቁመዋለች። የህዝብ ቁጥሯም ትንሽ ነው። የኢትዮጵያ መንግስትም አንዳንድ ጫናዎችን መቀበል የማይችላቸው ይኖራሉ። አንዳንዴ ደግሞ ለትልቅ ዓላማ ሲባል የግድ ማለፍ የሚገባቸው እንደገናም ደግሞ እየተዋጋ ያለው በራሱ ሀገር እና ግዛት ውስጥ በራሱ ህዝብ ውስጥ ስለሆነ ህዝቡ ላይ የሚደርሱ አደጋዎችን ለመቀነስ የትኛውንም አማራጭ መውሰድ አለበት። ከእነዚህ ጋር ተያይዞ የሚፈጠሩ ሁኔታዎች አሉ። ስለዚህ ያንን መገንዘብ የፕሪቶሪያ ስምምነት ዛሬ ላይ ማንም ጤነኛ ሰው ቆሞ ካየው እንደ ፕሪቶሪያ ስምምነት ውጤታማ ነገር አለን። ሕወሓትን እንደዚህ ፍርክስክሱን ያወጣ ስምምነት ከዚህ በላይ ትርጉም ያለው ነገር አለ? ከዛ በኋላ የተወሰዱ እርምጃዎች ውጤት አላመጡም? ከምንም በላይ ትግራይ ውስጥ ነፃነት እንዲወለድ አላደረገም። ነፃነት መወለድ ትግራይ ውስጥ ነፃነት መምጣቱ፣ አንድ ቋንቋ ለመነጋገር ማለት ሁሉም በነፃ አእምሮ ችግሮችን ለመመርመርና መፍትሄ ለመፈለግ የሚችልበት እድል ይፈጥራል። ሕወሐት የሚያስብል ከሆነ ያንተ ማሰብ እስከሌለ ድረስ ሕወሐቱ ሁልጊዜም ክፋቱን፣ ተንኮሉን፣ ጥላቻውን ሲግት ሲጭንብ ይኖራል። አሁን ሰዎች ነፃ ሲወጡ የሕወሐት አገዛዝ ኢትዮጵያን ለመተቃወሙት የሁለቱ ዓመታው አውዳሚ ጦርነት ለመነጣ ከዛ ለመውጣት ማንም እንቅፋት እየፈጠረ ያለው ይህንን ሁሉ ማስተዋል የሚቻልበት ሁኔታ ሲፈጠር ሰው ግራ ቀኝ ማየት የሚችልበት ሁኔታ ይመጣል። ስለዚህ ችግሩ ቲቤለፍ ጋር ነው፣ ችግሩ ፌደራል መንግስት ጋር ነው። ሁሉም ሰው አይኑን ገልጦ ማየት የሚችልበት ሁኔታ ይፈጠራል። ስለዚህ ትግራ ውስጥ የተፈጠረው የነፃነት ስሜትና መንፈስ ለኢትዮጵያን ህልውና ለማስቀጠልም የኢትዮጵያን ፖለቲካ ለማስከንም ለማረጋጋትም ትልቅ አስተዋጽኦ አለው። ስለዚህ ፕሬቶሪያ ይሄንን የሚያዋለድ ነው። ፕሪቶሪያ ያን ያለ ውዝግብ የችግር ምንጮን መቀጠል የለበትም ብቻ ሳይሆን አሁን ባለንበት ሁኔታ ውስጥ ቲፒኤልኤፍ መጥፋት ነበረበት ነው። በኤርትራኖች በኩል ያው በግልጽ የሚታወቅ ነገር አልጠፋም፣ መጥፋት ነበረበት የሚለው ነገር ያው ሚዛን የደፋ ነገር ነው። ግን አሁንስ አለ ወይ የሚለውን ነገር ራሳቸው መልሱት ይመስለኛል። አሁንም እኮ አለው ለማለት የሚሞክረው አንድ ሆነ ሀገር መንግስት ላይ ጥገኛ ሆኖ አለው ለማለት ነው እየሞከረ ያለው ያማ ካልሆነ የኢትዮጵያ መንግስት ህግና ስርዓት ያስከብራል የፕሪቶሪያ ስምምነት በሚያዘው መሰረት ኢትዮጵያ ትግራይ ውስጥ ያለውን ነገር መልካስ ይዛል ስለዚህ ምንድነው በስጋት ረገድ የሚያነሱት ነገር የለም ከባህር ጋር ከምናምን ጋር ተያይዞ ባለው ነገር ላይ ቀይ ባህር ላይ የኢትዮጵያ ባህር ኃይል የፕሪቶሪያ ስምምነት ከተሰፈረመ በኋላ ነ ኢትዮጵያ ስለ ባህር ኃይል ማውራት የጀመረችው አይደለም። የኢትዮጵያና የኤርትራ መንግስታት ወዳጅነት በነበረበት ወቅት በአደባባይ የተገለጸ ከፈረንሳይ መንግስት ጋር የተደረገ ስምምነቶች በግልጽ ያሉ አደባባይ የወጡ እውነታዎች ናቸው። ለምን አሁን አዲስ ነገር ሆነ? የአስራ ምናምን ሺህ ማይል እነ አሜሪካ እነ ቻይና እነ ጣሊያን እነ ፈረንሳይ አለም ጠቅላላ ቀይ ባህር ላይ ተሰብስቦ ባለበት ሁኔታ ውስጥ በአምሳና በስልሳ ኪሎ ሜትር ርቀት ላይ ያለችው ኢትዮጵያ ቀይ ባህር ላይ መውጣቷን ከግብፅ ጋር በጋራ ሆኖ ቀይ ባህር ተጋሪ ያልሆኑ ቀይ ባህር ላይ እንዲያወጡ እናደርጋለን የሚለው በምን መመዘኛ ተቀባይነት ይኖሯል? ይሄ ክፋትና ወይ ደግሞ ኢትዮጵያ ላይ ጥላ ያለ ጥላቻ የቀይ ባህር ኃይሉ ጉዳይ አዲስ ነገር አይደለም። ሁለተኛ ቀይ ባህር ለመውጣት ያለ ፍላጎት ሌሎቹ ካልተከለከሉ ኢትዮጵያ ለምን ትከለከላለች? ጥያቄ መነሳት ካለበት በሀይል ይዛለሁ ብላለች ወይ? ያ በህግ በዓለም አቀፍ ስምምነት የተቋጩ ጉዳዮችን በሌላ አይነት መውጫ ፍለጋ መነጋገርና ኢትዮጵያ ኤርትራን በማትጎዳበት ኢትዮጵያን በማትጎዳበት ሁለቱ ሀገራት በጋራ ማደግ ህዝባቸውም ስልሳ አምስት ዓመት በፖለቲከኞች ፖለቲከኞች ሲል ነገስታቱን መሪዎችንም ጨምሮ በጋራ በፈጠሩት ችግር ስልሳ አምስት ዓመት ዓመታት የተንከባለለ አደጋን ችግርን፣ መከራን ለአንዴና ለመጨረሻ ጊዜ ቋጭቶ ነገን እየተስተካከለ መሰረት ላይ ጥሎ ለመሄድ ስራዎች እዛዛ ላይ መሰራት ነው ያለባቸው። ስለዚህ የፕሪቶሪያውም የባህር ኃይሉም የውዝግብ የችግር ምንጭ ሊሆኑ የሚችሉበት ምንም ነገር የለም። ቲፒልፍ አልጠፋም የሚለው ቲፒልፍ አልጠፋም የሚለው ቲፒልፍ በሕይወት ለመኖር ያለው እድል አሁንም ኤርትራ ላይ ተመርኩዞ ነው። አሁን ለኢትዮጵያ በፍጹም ስጋትም አይሆን የትግራይ ህዝብ አንቅሮ የተፋው የሌቦች የዘራፊዎች ቡድን በአንድ በኩል አለ። የትግራይ ህዝብ ደግሞ ከመከራ እና ከስቃይ በቃ ለአንዴና ለመጨረሻ ጊዜ መውጣት አለበት ብሎ ደግሞ በዛ ረገድ የሚሰራን ቡድን አለ። ስለዚህ ይህንን አክራሪ ከአካባቢው ጠንቅ የሆነ ቡድን አስተንፍሶ በህግና ስርዓት አስይዞ ወይ ደግሞ ወደ ቀልቦ ተመልሶ ለሰላም አስተዋጽኦ እንዲያደርግ ሆኖ የኢትዮጵያና የኤርትራ ወዳጅነት ብቻ ሳይሆን በትግራይና በራሱ በኤርትራ ህዝብ መካከል በህዝብ መካከል ሁልጊዜም ችግር የለም። ምንም ጥያቄ ውስጥ የሚገባ ነገር አለ። ሁልጊዜም የፖለቲከኞች ችግር። ስለዚህ ያንን ድንበሩን ምናምን በህግ የተሰመረ ድንበር አለ፣ ግን ከዛ ውጭ ግን የህብረተሰቦች የእርስ በርስ ግንኙነትን ማጠናከር በሚቻልበት ሁኔታ ላይ ስራ መስራት ነው። ግለሰቦች ታሪክ ይለውጣሉ። ታሪክ ሰሪው ህዝብ ነው ይባላል። ታሪክ ሰሪዎች ግለሰቦች ናቸውን እያየን ያለነው ለማልማትም ለማጥፋትም እየታዩ ባሉ ነገሮች ላይ ግለሰቦች ነገን ለማበላሸትም፣ ነገን ለማረምና በጎ ምራፍ ውስጥ ማስገባትም እድሉ እና አጋጣሚ በእጃቸው ነው። ስለዚህ ያንን ማድረግ ነው እንጂ ከዚህ ውጭ ፍርስራሽ እና ፍንክትካች የሆነው ኃይሎችን ሰብስቦ ኢትዮጵያ ላይ ተጽዕኖ ለማድረግ የሚደረጉ ጥረቶች በምንም መንገድ መመዘኛ ተቀባይነት ያላቸው አይደሉም። አያዋጣም። የሚያስከትሉ አደጋ ደግሞ ምናልባት ቆም ብሎ ከመረመረ ማን ላይ በሰአል የሚለውንም መገምገሙ ተገቢ ነው። ዓለም አቀፍ ሁኔታው ምን እንደሚመስል ማየትና ሁኔታዎች ወዴት እንደሚያቀኑ መመርመሩ አስፈላጊ ነው። ስለዚህ ባሉት ድሎች ሁለቱ ሀገራት ሁለቱ መንግስታት በዘላቂነት ተደጋግፈው መቆም መሄድ በሚችሉበት ሁኔታ ላይ መስራቱ እስ እጅግ አስፈላጊ ነው ብዬ አምናለሁ። የአሜሪካ መንግስት ባለሥልጣንን ጠቅሶ ዋሽንግተን ማነው በኢኮኖሚስት ባቀረበው ዘገባ ላይ የተወሰኑ ሀገሮች አሁን ኢትዮጵያ ውስጥ ያለውን ነገር ለማስከም ትልቅ አስተዋጽኦ አለው። ቀደም ቀደም ሲል የሚያልኩት ነገር ነው። የቲፒኤልኤፍ ቡድን የሆነ ገንዘብ ስላለው ብቻ ሳይሆን የሚመጣውን አደጋ ማየት ማሽተት ስለሚችል ገንዘባቸው አሜሪካ ነው፣ ገንዘባቸው ዱባይ ነው፣ የተለያየ ቦታ ነው። እሱ ብቻ ሳይሆን ከዛም ያለፈ እንደ እናቶ ስብሃት ከሆነ ጉድጓድ ውስጥ መጎተት ሊኖር ይችላል። እንደ ሌሎች አለቆቻቸው ደግሞ ለአንዴና ለመጨረሻ ጊዜ መሰናበትም ሊኖር ይችላል ወርቅ ሸጠው ስለ ማትረፍ ሲያስቡ ስለ ተጨማሪ ትርፍ ሲያስቡ ሸጠው የሰበሰቡትና ኢትዮጵያን እየገዙ ዘርፎ ያከማቹትንም የማጣት ነገር ሊኖር እንደሚችል የበለጠ እያሸትቱ እየተገነዘቡ ሊመጡ ስለሚችሉ ይሄ ይሄ እንዲህ እንዲህ አይነት እርምጃዎች ነገሮችን ለማስተካከል አካባቢ ወደ ቀውስ እንዳይገባ የራሱን አስተዋጽዖ ያደርጋል። በኢትዮጵያና በኤርትራ መካከል ጦርነት ተነስቶ ብሎ ይሄ የምንድነው ጅራፍ የሚያጫው ሁሉ ተስፋ ሲያደርግ የነበረው በጣም በእርግጠኝነት ብዙዎቹን ሁኔታዎችን ምንገመገማቸው ነገሮች አሉ። በኢኮኖሚስት ላይ የወጣው ዘገባ ስንቱን ድብታው ስንደሚከተው ምን የሚያጠናጠር ነገር አለን። ባለፈው ከማርኮ ሩቢዮው ጋር ጠቅላይ ሚኒስትር አብይ በተነጋገሩበትም ወቅት የተወሰነ ደም ክፊት ያለበትም የተወሰነ እንደሚጨምርበት ወይ ምናምን ሌላም አይነት በሽታ ካለ እንደሚናጋ። ይህንን የምለው በመሬት ላይ ባለው ነገር በጉልበት በምናምን በምናምን በምናምን የሚባል ነገር የማይቻል የማይሞክር የማይደረስበት ሰማይን የመዋጠጥ ያህል ቅዠት ሆኖ በቀረበት ሁኔታ ውስጥ ኢትዮጵያ መንግስት እንደ ከምዕራባውያን ጋር የሆነ ቀራሚ ውስጥ ገብቶ የትራምፕ አስተዳደር በዚህ በህዳሴው ግድብ ሳቢያ ኢትዮጵያ ላይ ጫና ፈጥሮ ኢትዮጵያ ስለ ህዳሴው ግድብ አልቀበልም ስትል ከዛ በኋላ የትራምፕ አስተዳደር ኢትዮጵያ ላይ የሚፈጥራቸው ነገሮች ይኖራሉ። ያኔ ይህን መሰረት አድርገን የኢትዮጵያ ውስጥ ያለው መንግስት ሲዳከም ምናምን የሚል የቅዠት ትንተና የሚሰሩ ሰዎች አሉ አብዛኛው አሁን በየትኛው መንገድ የቅዠት ትንታኔው እየተነነ ሁሉም ነገር ከንቱ እየሆነ የሚያስቡ ሳይሆን በተቃራኒው እየተገለጠ ሁኔታዎች ስለመጡ ሐዘን ላይ ያሉ ብዙዎች እንዳሉ እንረዳለው። በደንብ የምንራቀው ምናውቀው የምንገነዘበው እውነታ ይሄ ነው እና የምናያቸው፣ የምንዳሰሳቸው፣ የምንገነዘባቸው እውነታዎች ኢትዮጵያ ውስጥ ያለው ነገር ወደ ምንድነው ሀዲዱን ጠብቆ እንዲሄድ ለማድረግ የሚያግዙ የሚያመቻቹ በተለያየ መንገድ በኢኮኖሚ በምናምን እገት ያለው ነገር አሁን አይን ገለጠ አልገለጠም፣ ዓለም አቀፍ ዳታዎች ላይ በደንብ ሜዳ ላይ ተሰጥተው የሚታዩ ነገሮች ናቸው። በግብርና አጠቃላይ በዓለም ላይ ማለት ከአፍሪካ ላይ ከናይጄሪያ ቀጥሎ ሁለተኛ ደረጃ ላይ የምትታይበት ሁኔታ ላይ ደርሳለች። በቡና በግንባር ቀደምትነት ይሄ የኢትዮጵያ ዜና አገልግሎት ወይ ደግሞ የኢትዮጵያ ቴሌቪዥን ወይ ምናምን ዳታ አደለም ወይ ደግሞ የኢትዮጵያ የገንዘብ ሚኒስቴር ወይ ደግሞ የኢኮኖሚ ልማት ሚኒስቴር ምናምን የሚያወጡት ዳታ አደለም። አሁን ዓለም አቀፍ ዳታዎቹ እየገለጡ እየተነበቡ ያሉ ነገሮች ናቸው። መሬት ላይ ያለውም ስራም እየተሰራ ነው። ስራውን ለማወክ ኢትዮጵያን ሰላም ለማወክ ጉዞዋን ለመክታት በስልጣን ጥም በነዋይ ሱስ በምናምን በየሰፈሩ በየምናምን ተቧዋጡ እንትን ሲል የነበረው ሁሉ ያው እየመከነ ስለሆነ ሂደቶቹ ምንድን ጉዞ ባቡሩ ሐዲዱን ጠብቆ በተሻለ ሁኔታ የሚጓዝበት ሁኔታ ከመጪውም ጊዜ በላይ እየተፈጠረ እያየን እየተገነዘብን ያለንበት ሁኔታ ነው ያለን። ስለዚህ ምናልባት ይህን እውነታ ተገንዝቦ አሁን የሚተኩሱ ሰዎች የሚተኩሱት ጥይት ወይ ደግሞ የሚፈጥሩት ረብሻ በአብዛኛው የሚንቀሳቀሱት የትውልድ አካባቢያቸው ምናምን እንደሆነም ስለሚታወቅ ሰፈራቸውን እየረበሹ ያሉት ሰፈር በመረበሽ መንግስት አይወድቅም። ሰፈር በመረበሽ የመንግስት ጉዞን ማደነቃቀፍ ወይ ደግሞ እንትን ማለት አይቻልም። ይልቁንም ዘመዶቻችሁ ወገኖቻችሁ የሰፈራችሁ ሰዎች ወጥቶ እንዳይገቡ የልማት የትምህርት የምናምን ነገሮቻቸው እየተስተጓጎለ ነው። ስለዚህ ከእንዲህ አይነት ነገር ወጥቶ ቢያንስ ህዝቡን ለመካስ እስካሁን ረብሻችኋል፣ እስከዛሬ ቀውስ ፈጥራቸዋል። ከዚህ ሁኔታ ውስጥ ለመውጣት የራስን አስተዋጽኦ ማድረጉ በጣም በጣም ይጠቅማል። የሚሆነውና በሚበጀው ጎዳና ላይ መጓዙ ጥሩ ነው። አሁን እንግዲህ በተለይ ከምንድን ነው በየራስ በተናጠል ተኩሶ ለብቻ ይደርሳሉ የሚል አይለ ነበር። ለተናጠል ተኩሶ እንደማይደርስበት ሁሉም አረጋገጠ፣ ለመቧደን ሞከረ። ተቧድኖም ይህን መንግስት መለወጥ አይደለም መነቅነቅ፣ መነቅነቅ አይደለም ካሉበት ብዙ ፈቀቅ ማለት እንደማይቻል እየተገነዘበ ሲመጣ ከኢትዮጵያና በኤርትራ መካከል ግጭት ሲፈጠር፣ ያኔ ደግሞ ተስፋ አድርገው ይህን ጎምጅተው ዙሪያውን የሚያንዣብቡ ምናምን ሰዎች እያየን ነበር። በዚህም ረገድ የሚታየው ነገር ብዙ የማይጠቅም የበለጠም እነሱንም አንድ ላይ የሚደፈጥጥ መስሎም እየታያቸው እንደሆነ ገነዘባለሁ። ስለዚህ ነገሮች የዚህ ሰባት ዓመት የተንከባለሉ በአክቲቪዝም ሀገር ላይ ተፈጠረ ሽብር፣ ነውጥ፣ ግርግር ከዛ እሱ ምዕራፍ እየያዘ ተኩሱም ግርግሩም በጋራ መፍትሄ እያገኘ ጉዞዎች ቀጥለዋል። አሁን ሸኔ ስንት ሰው እንደቀረ በጣም እርግጠኛውን መናገር የሚያስቸግር ይመስለኛል። በቃ አሁን አሉ አሉ አሉ፣ ዘረፉ፣ ቀሙ፣ ምናሉ ምናሉ በየስርቻው በየምናምኑ ያለውን እየተለቀመ ነው። ሌላውም ተስፋ ቆርጦ እጁን እየሰጠ ነው። ፋኖቹ በፊትም ብዙዎቹ አልነበሩም። አየር ላይ ነበረ ነገር ነው። መሬት ላይ ብዙ የሚዳሰስ ነገር አልነበረም። በአብዛኛው የፌስቡክ ግርግር ነበር። የመጀመሪያ ጊዜ ምናምን ተኩስ ምናምን ነገር አድርገው አዲስ አበባ እንገባለን የሚል በዓለም ላይ ቅዠትም አይነት አለው። ያንን አምኖ ሲያጨበጭብ የነበረም እንደነበር በግልጽ ምናስታውሰው ነገር ነው። ዛሬ ሌላ ምዕራፍ ውስጥ ነን።